የተለያዩ መንግስታዊና መንግስታዊ ያልሆኑ ተቋማት መሪዎችንና የሃይማኖት አባቶችን እንዲሁም ባለድርሻ አካላትን በማሳተፍ በክልሉ ጎጂ ልማዳዊ ድርጊቶች በተለይም የሴት ልጅ ግርዛትና ያለ ዕድሜ ጋብቻ ለመቀነስ ብዙ ጥረቶች እየተደረጉ መሆናቸው በመድረኩ ተነስቷል። በዚህም በተለይ የፍትህ አካላትም በቅንጅት በመስራታቸው የተሻለ ውጤት መመዝገቡን የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ገነት መኩሪያ ገልጸዋል። በዚህም የተወሰኑ ቀበሌዎች ከድርጊቱ ነፃ ማድረግ ተችሏልም ብለዋል። አንድ መቶ ሀያ አንድ የሚሆኑ የክልላችን ቀበሌዎች ከልጅነት ጋብቻ ነፃ የሆኑና በተወሰነ መልኩ ደግሞ ከሴት ልጅ ግርዛት ነፃ የሆኑ ቀበሌያትን መፍጠር ችለናል። ይህንንም ስንፈጥር ከህብረተሰቡ ጋር ከታች ከቀበሌ ጀምሮ ባደረግ ነው የግንዛቤ መፍጠር ከሃይማኖት አባቶች፣ ከአገር ሽማግሌዎች፣ ከሴቶች አደረጃጀት፣ ከመንግስት አካላት ከቀበሌ ጀምሮ ካሉት ጋር በተደረገው የግንዛቤ ማስጨበጫ ውይይቶች ኃላፊነትን የመውሰድ ነው። ችግሩ በሴት ልጆችና ህጻናት ላይ አካላዊና ስነልቦናዊ ጫና ከማስከተሉ በላይ በእድገታቸው ላይ የሚያስከትለው ጉዳት ከፍተኛ በመሆኑ ለማህበረሰቡ ተገቢውን ግንዛቤ ማስጨበጥ የተመዘገበው ውጤት ቀጣይነት እንዲኖረው ያግዛል ብለዋል። የተጀመሩ ስራዎችን አጠናክሮ ለማስከተል በቁርጠኝነት እንደሚሰራ የተናገሩት ኃላፊዋ ባለድርሻ አካላትም ሆኑ ሌሎችም የችግሩን አሳሳቢነት በመረዳት ለመከላከል የሚደረገውን ጥረት እንዲያግዙ አሳስበዋል። በልዩ ሁኔታ ሁሉ ጊዜ ህብረተሰቡን እያነቃቃል በጉዳዩ ከፍተኛ ኃላፊነት አለባቸው የሚሉ ሴክተሮች ጋር በመወያየት እነዛን ይዘን ደግሞ ወደ ህብረተሰቡ መግባት የሚፈለገውን ውጤት እንደ ሀገር ማስመዝገብ ያለብን ውጤት እስከምናስመዘገብ እንደ ክልልም ማምጣት ያለብን ውጤት እስከምናመጣ ድረስ ለመስራት የተዘጋጀንበት መድረክ ነው። በብልጽግና ፓርቲ ዋና ጽህፈት ቤት የሴቶች ክንፍ አደረጃጀት ዘርፍ ኃላፊ ወይዘሮ አሰለፈች ታደሰም በክልሉ ያለውን የመለማት ጸጋ በመጠቀም የሴቶችና ህጻናትን አቅም በኢኮኖሚ ማሳደግ ጥቃቱን ለመከላከል አጋዥ መሆኑን ጠቅሰዋል። የችግሮች ሁሉ ማጠንጠኛ ድህነት ነው እንላለን። ኢትዮጵያ ውስጥ ግን ደግሞ ያ አይደለም መሰረታዊ ችግራችን አካባቢያችን ያላትን ተፈጥሮ ጸጋ በደንብ አይተን፣ የሚሰደደውን ወጣት ለጉልበት ብዝበዛ የተዳረገውን በዛ ምክንያት ትዳሯን ያናጋች እናት እህት ካለች ምን አለ በአካባቢያችን በዙሪያዋ ያለውን ጸጋ እንዴት ነው መጠቀም የምትችለው? አንድ ሆና ካልቻለች፣ ሁለት ሆና ሁለት ሆና ካልቻለች አራት አምስት አድርገን አደራጅተን በዛ እንዲጠቀሙ በማድረግ ይህንንም መቅረፍ የምንችልባቸው ብዙ አማራጮች በአካባቢያችንም በዙሪያችንም ስላሉ ይህንን ለማድረግ ደግሞ ያው ፓርቲያችን በየጊዜ የሚሰጣቸውን ስልጠናዎች በደንብ ማየት ጥሩ ይሆናል። የንቅናቄ መድረኩን የመሩት በኢፌድሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ሚኒስትር ዴታ ወይዘሮ ሂክማ ከይረዲን ጾታን መሰረት ያደረጉ ጥቃቶችንና ጎጂ ልማዳዊ ድርጊቶችን ለመከላከል የተቋቋሙ በርካታ አካላት እንዳሉ ገልጸው እነዚህ አካላት የሚያከናውኑትን ተግባራት መደገፍና ክትትል ማድረግ እንደሚጠበቅ ተናግረዋል። ስትሪንግ ኮሚቴን በሚመለከት የሴቶች የልማት ስራ የሴቶችን ተሳትፎና ተጠቃሚነት ማረጋገጥ አለብን ብሎ የሚል ዞን ክልል የሴቶች የልማት ህብረትን ማጠናከር የሴቶችን ጥያቄ መልስ መስጠት ነው። እዚሁ ክልል ላይ፣ እዚሁ ዞኖች ላይ፣ እዚሁ ባሉ ቀበሌዎች ላይ በጣም ቤስት ፕራክቲሶች አሉ። ተደራጅተው በሰሩበት መንገድ ውጤታማ የሆኑ ሴቶች ሶ ይህን አደረጃጀት ከክልሉ አመራር ጋር በመሆን በደንብ ነው መስራት ያለባቸው። እንደ ሀገር የፍትህ ተቋማት በጥቃት አድራሻዎች ላይ አስተማሪና ተመጣጣኝ እርምጃ ለመውሰድ የመከላከሉ ሂደት ውጤታማ እንዳይሆን ማነቆ እንደሆነም ገልጸዋል። በሴቶችና ህጻናት ላይ ጥቃቱ ማድረስ በመታረም ላይ ያሉ አካላት በይቅርታ እንዳይፈቱና የተሰጣቸውን የእርምት ጊዜ አጠናቀው እንዲወጡ በፌዴራል ደረጃ ተይዞ እየተሰራ ነው ያሉት ወይዘሮ ሂክማም የክልል ፍትህ ተቋማትም በእነዚህ ጉዳዮች ላይ በትኩረት እንዲሰሩ አሳስበዋል። ጥቃት ይቅርታ አያሰጥ የሚለውን ነገር በክልላችሁ ኮንቴክስት ወስዳችሁ ተግባራዊ እንድታደርጉ ለክቡር ፕሬዚዳንቱ መጀመር መጨረሻ ላይ ወደ ምህረት ሲሄዱ ከጥቃት ነጻ ነው ወይ የሚለውን ነገር በደንብ አንደርላይን አድርገው እንዲወስዱ ማድረግ ያስፈልጋል። ችግሮችን በዘላቂነት ለመፍታት ሴቶችና ህጻናትን ከተረጂነት ማላቀቅ ተገቢ መሆኑንም አንስተዋል። በመድረኩ በአለም አቀፍና በሀገር ደረጃ በሴቶችና ህጻናት ላይ እየደረሰ ያለውን ጥቃት የጉልበት ብዝበዛና በቀጣይ ሊሰሩ ስለሚገቡ ጉዳዮች በኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ተኛ ባለሙያዎች ሰነድ ቀርቦ በሰፊ ውይይት ተደርጓል። በመድረኩ የተሳተፉ የሃይማኖት መሪዎችና ባለድርሻ አካላት ጾታዊ ጥቃትና ጎጂ ልማዳዊ ድርጊቶች ከሃይማኖትና ከማህበረሰቡ አስተምሮች ውጭ የሆኑ ተግባራት መሆናቸውን ገልጸው እነዚህን ድርጊቶች ለመከላከል በጋራ እንደሚሰሩ ተናግረዋል። በውይይቱ ላይ በኢፌዴሪ ሴቶችና ማህበራዊ ጉዳይ ሚኒስቴር ከፍተኛ ባለሙያዎች እንዲሁም የክልልና የዞን ከፍተኛ ባለድርሻ አካላትና የሃይማኖት አባቶች ተገኝተዋል።